ምክንያቱም ብቃት የላቸውም። ይህን እናገራለው ብቃት የላቸውም። ንብረት ክፍፍል ሊሆን ይችላል ሌላ ሌላም ሊሆን ይችላል። የምንጠይቃቸው ብዙ ይኖራሉ። ደረጃ መስቀል ይዞ ጉቦኛ መሆን ምን ጉድ! ሁለተኛ ቅኖች እንሁን፣ ሶስተኛው አማኞች እንድን ያስፈልጋል። እኛ ለወደፊት ይህን እውቅና እንዲሰጠን እንጠይቃለን። መንግስት ለወደፊት መንግስትን እንዲደግፈን ከኛ ጋር እንዲቆም እውቅና እንዲሰጠን እንጠይቃለን። ጥያቄያችን ብዙ ጥያቄዎች አሉ፣ መንግስትን የምንጠይቃቸው አጠቃላይ ባለው ነገር ሁሉ። ከዚህ በኋላ ጉዟችን ስንቀጥል ብዙ ጥያቄዎች አሉ። የትኛውን መንግስት ማለት ነው? የክልሉን ነው የፌዴራሉን? የፌዴራሉን የክልሉንም እንጠይቃለን። የምንጠይቃቸው የንብረት ክፍፍል ሊሆን ይችላል ሌላ ሌላም ሊሆን ይችላል። የምንጠይቃቸው ብዙ ይኖራሉ። ደረጃ በደረጃ ማለት ነው። የንብረት ክፍፍል ሲሉ ምን አይነት ንብረት ማለት ነው? እንግዲህ ያው የጋራ አይደል ያለው ንብረት እኮ የኦሮሚያም ነው የደቡብም ነው የቤልሻንጉልም ነው ጋምቤላም ነው የወላይታም ነው የሁሉም ብሔረሰብ ነው። ይሄ የተሰበሰበው ዛ ቤትም ይሁን ቤትም ይሆን ገንዘብም ይሁን አላቂም ቋሚም ቢሆን የሁሉ ሕዝብ ነው። ስለዚህ እኛ በራሳችን ስንንቀሳቀስ በዛን ጊዜ እንጠይቃለን ማለት ነው። መጠየቅ ይገባናል እና ይሰጠን። ከዛ በኋላ እነዚህ ነገሮች ደግሞ እንዲከፈለን ከፍለው እንዲሰጠን ማለት ነው። በዚህ አቅጣጫ ነው የምንሄደው ለወደፊት ማለት ነው። እቺ ግን እንደ ብፁዕነትዎ በጣም ባጭሩ እንዲመልሱልኝ ብዬ ነው በቤተ ክርስቲያን ታሪክ እንዲህ አይነት መከፋፈል ተፈጥሮ ያውቃል? በዚህ መንገድስ እንዲህ በእርግጥ 50 60 ዓመት ነው የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን በቅዱስ ሲኖዶስ ተቋቁሞ ወይስ ጳጳሳትን በመበሾም ታሪክ በዚህ ልክ 26 በዛ ላይ ደግሞ ሶስት ብፁዓን አባቶች በዚህ ልክ ደግሞ የቋንቋም ጥያቄ ተነስቶ ማለት ነው ቤተ ክርስቲያን የሚወዷትን ቤተ ክርስቲያን ለዚህ ሊቀ ጵጵስና ማዕረግ ያደረሰችው ቤተ ክርስቲያን እርስዎ በኋላም ባነሱት ጥያቄ ስትንገራገጭ የምትጎዳ አይመስሎትም? ወይስ የበለጠ የምትጠቀም ነው የሚመስሎት? አሁን እኮ እንድትጎዳ ለማለት አይደለም ሀሳባችን ፍላጎታችን፣ አሁን እኛ ሀሳብ በጋራ ለማገልገል ነው። ነገሮች የማይሆኑ ከሆነ ለማለት ነው እንጂ በጋራ ለማገልገል በጋራ የትክሳቷን ለመጠበቅ ነው የእኛ ፍላጎት ሀሳብ እንጂ ለብቻ ለመሆን አይደለም መጀመሪያውኑ እማይሆን ከሆነ ሌላ ችግር የሚገጥም ከሆነ አማራጫችን ይሄ ነው ለማለት ፈልጌ ነው እንጂ ፕላን ቢ አይጎዳትም። ግን እውነቱ አማራጮቹ እሱን ነው ፈልጌ ነው። አይ ህዝብን ለማገልገል እኮ ነው፣ ለአገልግሎት ነው፣ ህዝብን ለማዳን ነው። የጠፉትን ሰዎች ለመፈለግ ነው፣ የተቸገሩትን አባት ያለ እያሉ የጮሁትን ለመፈለግ ነው። እንደገና አስተዳዳሪ መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጡ መስቀል ጨብጦ እንጀራው እዚህ ላይ እያለ መጠጡ እዚህ ላይ እያለ አቡነ አብርሃምን አይዞ ማለት ይገባል፣ መደገፍ ይገባል። በእውነቱ አዎ፣ ለእኔ አደለም። አይ ኧረ፣ ጭብጫቦ እጅ የለለው አለ። በደንብ አጨብጭቡበት። አዎ፣ እንዲህ ነው። በዘረኝነት የተለወሰ በእውነት ቆሻሻ ነገር ይሄ በጣም በጣም አደጋ ነው። ያሳፍራል። ቀን ያልፋል። ያሳፍራል በእውነቱ። እመናንን እየገደል እንደ ነገ ያሳፍራል። ከእግዚአብሔር መንግስትም ያስወጣል። በእውነቱ እግዚአብሔር ምን ያድርግ እንዴ? መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀን ያወጣል። እን ምን ፈለገ እኮ ይፈለጋል። ቆይ እንደው ከዚህ ውጭ እኮ ምን አለ እንዴ? የመጨረሻው እንዴ አድማስ የመጨረሻው መነኩሴ የበበስና ነው። ከዚህ ወዲያ ምን ማለት ነው እንዴ? ምን አእምሮ ነው? ምን ለመሆን እና ይሄን እናንተም በእውነቱ ዝም አትበሉ። ሊቃውንቱ የእናንተ ዝምታ ነው እንዴ? አቡነ ሳውሪዎስ የስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል። እሳቸው ቢያልፉ ብሔር አልነበረም፣ አደል እሳቸው ቢያልፉ ኑሮ ስራ አስኪያጅ ቢሆነው በቃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትክክል ናት። ሲወድቁ ምን ይላል እየተመራ መሆኑ በግልጽ እያሳየን ይገኛል። ይህንን ግልጽ ለማድረግ ከተፈለገ የዘንድሮው የ2014 የግንቦቱ ርክበ ካህናት የጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ምርጫ ሲካሄድ ለሁለተኛ ጊዜ ምን ማለት ነው? ለሁለተኛ የኦሮሞን ብፁዓን አባቶች ያገለለና የገፋ የመንፈስ ቅዱስ ምርጫ ሳይሆን በብሔር እጅ ብልጫ የተካሄደ መሆኑን የአደባባይ ምስጢር ነው። ይህ እንግዲህ የነሱ መቼ የተጻፈ ነው? ማን የጻፈው? የተጻፈው ሰኔ 16 ቀን 2014 ዓም አለን የሚሉ ሰዎች ናቸው። አንድ አይነት ፊርማ ነው። ብዙ አንድ አይነት ፊርማ አለው። አሁን ለምሳሌ እዚህ ወደ አስር ሰዎች አሉ። ፊርማው አንድ አይነት ነው፣ አንድ ሰው የፈረመው ነው። እና ይህ የአጭበርባሪዎች ቤተ ክህነት የሚሰሩ ሰዎች ናቸው። ይህንን ያደረጉት የምዕመናን ጥያቄ ነው ብለው ነው ያመጡት። የምዕመናን ጥያቄ ነው ብለው እንግዲህ። አሁን አሁን ስናጠነው ነው እርግጠኛ አደለ ነው እንደ እንትን ነው እንደ ጥርጣሬ ብለን ነው የምንወስደው። እና እነ አቡነ ሳዊሮስ ያደራጇቸው የውጭ አርበኞች ናቸው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምፅ እኮ አግኝተዋል? ለጠቅላይ ቤት ለጠቅላይ ቤት ዋና ስራ አስኪያጅነት ለምንድን ነው ሳውለስ ሲወደቁ ምክንያቱም ብቃት የላቸውም ይሄን እናገራለሁ ብቃት የላቸውም የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው እንዴት አድርገው ነው የሚሰውየን ቤተ ክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ ከተንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብሰብ በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተ ክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ እንዲ ይህን ቃል ልጠቀም ይቅርታ አድርጊልኝና፣ ይሄ በቃ ሁሉንም ጋፎን ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ይሄ ልብን ያደማል። ይሄ ቤተ ክርስቲያን አሁን እዚህ ላይ ነው። እንግዲህ እነዚህ ሰዎች ቤተ ክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተ ክርስቲያን የሚሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ህይወት በጨለማና በንጋት መካከል ላይ ነው ያለ ነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም፣ ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ ቢያንስ ሶስት ነገሮች እንድናደርግ ያስፈልገናል። ቁጥር አንድ እውነተኞች እንድንሆን ያስፈልገናል። በዚህ በሐሰተኛ ዘመን፣ በዚህ በአጭበርባሪ ዘመን እውነተኛ ሆኖ መቆም ሰማዕትነት ነው። ሁለተኛ ቅኖች እንሁን። ሶስተኛው አማኞች እንድንሆን ያስፈልገናል።